ለምን አብራት ተወናደን አዲስ እንጂ ተዝጨው እኔ አሁን፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? መጀመሪያ እንግዲህ ዛሬ ደስታ ነው። ደስ ብሎናል፣ ደስ ብሎናል። እንግዲህ አይታችሁ ከሆነ አብርሽም የለ ሃይሚ የልጅ አባት ሆንኩኝ እኮ እህቴ ብሎ መልስ ሰጥቷል ማለት ነው። የሆነ ለመነገር በጣም ደስ ብሎኛል ማለት ነው እና ሌላኛው ግን ቲክቶክ ላይ የሆነ ቪዲዮ የተለቀቀ ቪዲዮ አለ። አልተመቸኝም። ስለሱ ቪዲዮ ላይ አውራ ነበረ ልሰራ ነበረ ግን፣ ምክንያቱም ሩታ በሰላም ተገላግላለች ከምንም በላይ እሱ ነው የምንፈልገው። ስለዚህ ለምንድን ነው እንትን ማለት አናለ እኮ ፖዘቲቭ እና ኔጌቲቭንም ሁሉም ነገር ማለት ነው። በቃ አንዳንዴ መተው አለብን። ገባችሁ አደለ? ስለዚህ ብዙም ስላልተመቸኝ ቪዲዮ በደንብ አይቼው በጣም ነው የገረመኝ፣ እና ምንም አላልኩም። ተከኖ ይብሰል ብዬ አለፍኩኝ ማለት ነው። ቲክቶክ ላይ የተለቀቀው ቪዲዮ አይታችኋል ሁላችሁም ማለት ነው። እና ብቻ ይለፍ። ዛሬ እንግዲህ ስለ ሀይሚና እናውራ ማለት ነው። ሀይሚና እንግዲህ ብሩኬ ዛሬ ሊያገናኙት ነው። ፍጼ ማለት ነው ይሄ ልጅ እንግዲህ እኔም ይመስለኝ፣ ማለት ነው ዝባቡ ወይም ደግሞ ዳርዳር ማለቱ ልክ እንደ ዳኔ ታውቃላችሁ፣ መጨረሻ ላይ ዳኔ ልክ ሀይሚን አፈቅራታለሁ እንዳለው መጨረሻ ላይ ይሄም ልጅ እንግዲህ በቃ ምን ታመጣለህ፣ አፈቅራታለሁ፣ ሀይሚን እወዳታለሁ፣ በፊት አውቃት ነበረ፣ ስለዚህ እወዳት አለው ብሎ ብሩኬን ሚያንጨረጭሩ ይመስለኛል። ሊንከ ባለፈውም እንዳደውልኝ በአንተ ፊት እንዳደውልኝ ብሎኝ ሄዳ ከዛ ደሞ በውስጥ እሱን ማውራት እሱ ላይ መዛት ለምን አስፈለገ? ፍጽኔ ሊገባኝ አልቻለም እኮ የጓደኛ ባህሪ ጭራሽ ነው፣ ሊገባኝ አልቻለሁ። ሀይሚ ምክንያቱም ሊገባኝ አይችልም አትበይ ማለት ነው። ምክንያቱም በዚህ አጋጣሚ ማለት ነው ብሩኬ አንቺን ያፈቅርሻል፣ ይወድሻል፣ ያከብርሻል፣ ለአንቺ ይሳሳልሻል፣ ከምንም በላይ ለአንቺ ቦታ አለው። አንቺም እንደዛው ማለት ነው፣ አንደባበቅ ገባችሁ? ስለዚህ ለምንድን ነው ብሩኬ ምንም ነገር እንደማይሰማው አድርገሽ እንዴት ይዝታል፣ እንዴት በውስጥ እንደዚህ ይላል ምናምን አትበይ። ምክንያቱም ስለሚወድሽ፣ ስለሚያከብርሽ የሱ ብቻ ኦንሊ የሱ ብቻ እንድትሆኝ ስለሚፈልግ ነው። ገባሽ አይደለ? የማንም ሰው እንድትሆኝ አይፈልግም። ለዛ ነው ብሩኬ የሚቀናብሽ። አንቺም ትቀኛለሽ፣ እርግጠኛ ነኝ ብሩኬ ከማንም ሴት ጋር ሲሆን ታውቂያለሽ ከዚህ በፊት ፕራንክ የተደረጉት ነገሮች ራሱ አይተናል ማለት ነው። ስለዚህ ሁለታችሁም ስለምትዋደዱ ሁለታችሁም ትቀናናላችሁ። ስለዚህ ብሩኬም ለዛ ነው የሚወድሽ ገባሽ አደል። ለዛ ነው ይህንን ልጅ የሚያስፈራራው ማለት ነው። አጠገቧ እንዳትደርስ ምናምን ብዙ ነገር ሊይዝት ይችላል እንዳይገርምሽ ማለት ነው። ያ ማለት እንግዲህ ስለሚወድሽ ነው ገባሽ አደለ። የእሱ ብቻ እንድትሆኝ ነው። ሲቀጥል ደግሞ ትናንትና የጠራሁትን ማለት ብዙ ሰው እኔን እየወቀሰኝ ስለነበረ ለማሳየት ነበረ ግልጽ አድርጌ አንተም ከፈለክ ደግሞ አሳያለሁ ማለት እኔም ካላመንከኝ አሳያለሁ ያለው ነገር እኮ እንዲያምን። ይሄ ነገር ወደ ሚዲያ ባይመጣ እኔ ደስ ይለኝ ነበር። ከዛ በፊትም አብረን ስናወራ እንደነበረው ባያየውም በውስጥ ብትጨርሱ ደስ ይለኝ ነበር። ግን ደግሞ የሁሉም ሰው ግልፍተኛ ሆነና ይሄ ነገር እንዲመጣ ፈልጓል መሰለኝ አላውቅም ብቻ፣ ግን በውስጥ ብታወሩት ባይወጣ። ሞከርኩኝ እኮ ሞከርኩኝ፣ ከገና ከመጀመሪያ ቀን ጀምሮ ሀ ብሎ ሲጀመር ይሄ ነገር ሞክር ያለው ነገሮች ወደ ሚዲያ እንዳይመጡ ሞክር ያለው። ከራሴ ስሜት ጋር ታግዬ ብዙ ነገሮችን ጸብ እንዳይፈጠር ለማድረግ ሞክሬ ታግዬ፣ ግን እሱ እንደዛ ላደርግ አልፈቀደልኝም። ማለት ነገሮች በውስጥ እንዲያልቁ አልፈቀደልኝም። ቶሎ ይናደዳል። በራሱም ጥፋት ይናደዳል፣ በሰውም ጥፋት ይናደዳል። እኔ ጭራሽ ሊገባኝ አልቻለም፣ ባህሪው ራሱ እንደዚህ ሊይዘው አልቻልኩም። ትናንት ራሱ ቤተሰብ ትላንትና ሀይሚ ለብሩኬ ያሳየችው ነገር አይታችኋል አይደለ? እኔ ይስሩ ብዬ ነው ያላወጣሁት። ሁላችሁም አይታችኋል አይደለ? ፎቶ ያሳየችው ፎቶ ምን አይነት እንደሆነ አይታችኋል ሁላችሁ። እርግጠኛ ነኝ ቪዲዮን በደንብ የምታዩ ሰዎች እንደኔ ዙም አርጋችሁ ከእግር እስከ ራስ ጸጉር ድረስ ከጥፍር ቀለም እስከ ማንነታቸው፣ እስከ ልብሳቸው፣ እስከ ካሉበት ሳር ድረስ ካሉበት ከጀርባቸው ከሳር ስር ምን አለ፣ ምን አገኛለሁ መረጃ፣ ከእንጨት ስር ከኋላ ምን አለ? ሰው አለ ወይ? ማቆ ሰው አለ ወይ ብዬ እኔ በደንብ ነው ማየው ማለት ነው። ገባችሁ? አንድ ቪዲዮ አይቼ ነው የሆነ ነገር ማወራው ገባችሁ? የሆነ መረጃ ማገኘ ተፈልጋለሁ። የሆነ ቪዲዮ ሳይ በደንብ ነው ማየው፣ ዝም ብዬ አሳልፍ አይደለም ማየው ማለት ነው። ስለዚህ እንደኔ ቪዲዮ እያያቸው ሰዎች እንደኔ በደንብ ቪዲዮን በደንብ የትላንትና ሃይሚና ብሩኬ የሰሩትን ቪዲዮ በደንብ ያያችሁ ሰዎች የሆነ ነገር አግኝታችኋል ብዬ አስባለሁ። ገባችሁ አይደለ? አስባለሁ፣ በደንብ አይታችኋል ብዬ አስባለሁ። ምን አይነት ፎቶ እንደተለቀቀ ምን አይነት ፎቶ ለሃይሚ ሃይሚ ለብሩኬ እንዳሳየችሁ በደንብ አይታችኋል። እኔ ይስሩ ስራ ነው አለቅ ገባችሁ አይደለ? ሁላችንም እናውቃለን ስራ እንደሆነ ይሄ ነገር ድራማ እንደሆነ ወይም ደግሞ ሁለቱም በደንብ ተነጋግረው እንደሚሰሩ እናውቃለን። እና አበረታታቸው ይስሩ ብዬ እያወረቱን ለዛ ነው። ገባችሁ አይደለ እንጂ እንደምናቆም እነሱም ያውቃሉ። እየነቀ ነው አለ። ግን ሃይሚዬ ትላንትና ለቡርኬ ለብሩክ እያሳየሽው ነገር ነገርማ አይተናል። በደንብ እኔ አይቼዋለሁ። በደንብ ማለት ነው በደንብ ነው እያየሁት ጠየኩትኝ። በጸባይ ማለት ነው። በቃ ይሄን ነገር እሺ፣ ይሄን ነገር አይቼ ነው እንደዚህ የሆንኩት፣ በዚህ ምክንያት ነው እና አዮ እያሳየሁት ከስልኬ ላይ ግን ለአንቺ የማስረዳት ግዴታ የለብኝም። ምን ማለት ነው? አይከብድም በጣም ነው የሚደብረው እንደዚህ አይነት ነገር ነው እኔ እንጃ አሁንም መጥቶ ሌላ እንጠብቀው ወይስ መልዕክት ብቻ አስቀምጠንለት እንሂድ እሱን ማግኘቱ አስፈላጊ አደለም በአካል እውነት ስለመናገር ነው አይ ከሱ ጋርም ያለውን ነገር ቢፈቱ ደስ ይለኛል ሌላ ነገር ባያስብ ሌላ ነገር ችግር ከሚፈጥርም ብሩኬ ከሱ ጋር ቤተሰብ እንግዲህ ብሩኬን ሊያምጣውና ማለት ነው ወደ ብሩኬ እንሂድና ከብሩኬ ጋር እስኪ የሚመላለሱት ምናምን እናያለን እሺ ቤተሰብ ስልክ ጭራሽ ጭራሽ ሁለቱም ጦርነት ሜዳ ላይ ተገናኝቶ እንትን ማለት የሚፈልጉ ሰዎች ተደዋውለው ሁለቱም እንዲገናኙ ወይስ በእርሱ ስልክ ደውሎ እንዲመጣ ማለት ይፈልጋሉና ብሎ ትለኛ እንዳትንቆሽም ሄሎ፣ ወይ ሰላም ነው፣ ቴዲ ነኝ። ኢንቦክስ እያወራህ ነበረ። ስልክህን ከሰው ተቀብዬ ነው እየደወልኩልህ። ያሉት ፈልገኝ ነበር ቴዲ ቴዲ ሀይሚ ሀይሚ፣ አዎ ሀይሚ በጣም ደስ ይለኛል። ብሩኬ ግን መጀመሪያ ማለት ነው፣ ወዬ ወየ እንዴት ነ ሀይ ትላንትና ሀይ እየተባባሉ ነበረ ብሩኬና ሃይሚ ማለት ነው። ዛሬ ደግሞ ከቴዲ ጋር ወዬ እኔ ወይ ናፍቅሻለሁ እኔ ናፍቅሻለሁ፣ አንገናኝ ወይ? እንዴት ነው ብሩኬ ወይ ያልከው፣ እባክህ ከዛ ማን በል። አይ ብሩኬ የት ሄደህ ነበር? ተረስተ ነበር ወይ እ እና እና ሰላም ራሱ ሌላ ነገር እያሰብክ ነው መሰለህ። ከሱ ላይ ሌላ ሌላ ነገር እያወራችሁ ነው ማለት አልገባኝም። የተለየ ነገር አለ እኛ የማናውቀው ነገር ማለት ነገር እኔ ከሱ ጋር ዛሬ የሆነ ነገር አላያችሁም? ንገሩኝ እስኪ? ቤተሰብ ነው የምላችሁ፣ ማለት ነው። ይሄ ሱሪ የሆነ ቦታ አላያችሁም? የብሩኬ ሱሪ ያላያችሁትም የሆነ ቦታ ንገሩኝ እስቲ። ያላያችሁትም አይታችኋል፣ ያያችሁት ኢንቦክስ ላይ ሀይ በሉኝ፣ ሀይ በሉኝ። የሆነ ቦታ ማለት ነው፣ የሆነ ቦታ ማለት። መናገር አልፈልግም። ትገናኙ የፈለጋችሁት ለብቻ ማለት እሱን ማግኘት የፈለግከው ለምደ በኢንቦክስ ምታውሩ ከሱ ጋር ለምደ ምታውሩት፣ አልገባኝም። በእኔ ጉዳይ ምንድን አወራሁ? ጉቡ አሁን ተረጋጉና ያለው ነገር፣ አንተ ምን እያልከኝ ነበር? ለምን አትነግራቸው ከኔ ጋር ከምትወሩ ለምን አትነግራቸው? ምን አለ ያው አንተ የምትወራበት መንገድ ጥሩ ስላልነበረ ነው እንደዛ የመለስኩት። አሁን እንዲሁ እናንተ አትገባም፣ ምክንያቱም ፍቅር ኃላፊነት ነው፣ እምነት ደግሞ ኃላፊነት ነው። እሷን በሰዓቱ እኔ እንዴት ስታገኛት አትገባም። ሀይሚናት ለብሩኬም አትገባም ማለት አንተ ማን ነና ነው? ወጠጤ በእነሱ መሀል እንዳትገባሽ የውንክ ጉንዳን፣ ይሄ ምን ይመስላል ለራሱ? ራሱ መቆም ያቃተው አትገቦም ይላል እንዴ እ ኬት ትላንት። እሺ ማለት እሺ ይሄ ልጅ ማለት ነው እነሱ እያውቁታል፣ ነገር ግን ትላንት ነው ማለት መንገድ አግኝቶኝ ነው እንደዚህ ወደ ቤት ያስገባኝ ብላለች ሀይሚ ማለት ነው። ስለዚህ አንተ አሁን ገና ገና ገና በደንብ ድራማ ውስጥ ሳትገባ ገና ለአንተ አትገባ አርፈ ተቀመጥሽ። አንተ ጭሮ ሰምታላ

ኳንታ ኢንቨስትመንት ነው ማለት ነው። ነገር ነው የተኮኒ ይመጣ ማለት ነው። ኢንቦክስ ነገር ማለት ነው። ከሱ ጋር ምን እያያዛለን? በቃ እንላቀቅም። ቤተሰብ ምን ይመስላችኋል? ቤተሰብ ሰላማችሁ ይብዛልኝ። እንግዲህ ይቀጥሉ፣ ብሩኬና ሀይሚ ማለት ነው። በደንብ ሞቅ አድርጉ። ገና ይሄ ቴዲ የተባለው ስሙን አውቀናል። እንግዲህ ስሙ ያምራል፣ እንደንትኑ ባይሆንም። ግን በሀይሚና በብሩኬ መሀል ላይ ገብቶ የሆነ ነገር እላለው ቢል እንወቅጠዋለን ማለት ነው። እንወቅጠዋለን በደንብ እና ቤተሰብ ሰላማችሁ ይብዛልኝ። እወዳቸዋለሁ፣ አከብራቸዋለሁ። ሀይሚና ብሩኬ ደግሞ በደንብ አንጫጩት። ቴዲም ሀይሚን አፈቅራታለው፣ ብሩኬ ላንተ አትገባም፣ ሀይሚ የኔናት ብለህ ቅውጥ አድርገው ማለት ነው። እንደዛ ነው የሚያምረው ገባ አይደለ? በተረፈ ሰላማችሁ ይብዛልኝ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።